አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሚያዝያ 14 በዚች ቀን በእስክንድሪያ ለተሾሙ ሊቃነ ጳጳሳት አስራ አምስተኛ የሆነ የከበረ አባት የእስክንድሪያ ሊቀ ጳጳሳት አባ መክሲሞስ አረፈ። ይህም አባት መንፈሳዊና በስራው ሁሉ እግዚአብሔርን የሚፈራ ነው። እርሱም በእስክንድሪያ ሰዎች ወገን ነው። ወላጆቹም ሃይማኖታቸው የቀና ነበረ። የናናውያንንም ጽህፈትና መጽሐፋቸውን ጥበባቸውንም ሁሉ ተምሮ ፍጹም አዋቂና አስተዋይ ሆነ። በወናኒ ቋንቋ ከዚህም በኋላ የቤተ ክርስቲያንን ትምህርት ልዑል እግዚአብሔር የሠራውን ሕግና ሥርዓት ተማራባት። ያሮክላም ዲቁና በእስክንድሪያ ሾመው። ከዚያም በኋላ ዲዮናሴዎስ ቅስና ሾመው። በተሾመባት ሁሉ ላይ ተጠምዶ የሚያገለግልና የሚጋደል ሆነ። አባ ዲዮናሴዎስን ባረፈ ጊዜ አዋቂዎች፣ ኤጲስቆጶሳትና ካህናት ማህበሩ ሁሉ መረጡት፣ በእግዚአብሔርም ፈቃድ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። ዲዮናስዎስም ስለ ጳውሎስ ሳምሳጢ በአንጦኪያ ከተማ የተጀመረው የኤጲስቆጶሳት ማኅበር ጉባኤ ተጀምሮ ሳይፈጸም አረፈ። ይህም አባት መክሲሞት በተሾመበት ወንበር በተቀመጠ ጊዜ በማኅበሩ ጉባኤ ስለተሰወስስለ ተወሰነውና ከአዲው ጳውሎስ ሳምሳጢን እንዳወገዙት ከጉባኤው ሽማምንት መልእክቶች ወደ እርሱ ደረሱ። በትምህርቱ ያመኑትንም መልእክቶቹንም ካህናቱ በአንድነት በተሰበሰቡበት አነበበው። ከዚያም በኋላ ዳግመኛ ከራሱ መልእክቶችን ጽፎ የጳውሎስ ሳምሳጢን ስህተት ያደረግ ዘንድ ወደ እግዚአብሔር እንዲጸልዩና እንዲማልዱ እያዘዘ ወደ ግብፅ አገሮች ሁሉ ወደ ኢትዮጵያና ወደ ኖባ አገር ላካቸው። የክብር ባለቤት ጌታችን ልመናቸውን ተቀበለ። ይህም ከሃዲ ከጥቂት ቀኖች በቀር አልነበረም አልኖረም፣ በፍጥነት አጠፋው እንጂ የረከሰች ሃይማኖትንም ከዓለም አስወገደ አራቀ። ይህም አባት ዘመን ከምስራቅ አገር ማኒ የሚባል ራሱን የእውነት መንፈስ ጰራቅሊጦስን ያደረገና ክፉ ስህተትን የሳተ ሰው ተገለጠ። ወደ ሶርያ ምድርም ደረሰ። አርኬላዎስ የሚባል ኤጲስቆጶስም ከእርሱ ጋር ተከራከረ። ስህተቱን ማንም ገላልጦበት አሳፍሮ ከአገሩ አሳደደው። ከዚያም ተመልሶ ወደ ፋርስ ሄደ። ራሱንም ነቢይ ያደረገ የፋርስ ንጉሥ ብህራምም ይዞ ከሁለት ሰነጠቀው። ተከታዮች የሆኑ ሁለት መቶ ሰዎችን ዘቅዝቆ እስከ ወገባቸው በምድሩ ተከላቸው። እነሆ ከሰው አትክልትን ተከልኩ አለ። ይህም አባት መንጋውን በመጠበቅ ሲጋደልና በቀናች ሃይማኖትም ሲያጸናቸው ኖረ። ከመናፍቃንና ከካህዲያን ችግር እስካረፈባት ቀን ድረስ በድርሳናትና በተግሳዛት ጠብቆ አዳናቸው። በማረቆስም ወንበር አስራ ስድስት ዓመት ኑሮ በሰላም አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር። ሰላሚ ሰላም ሰላም ለመክሲሞስ ልዑል በመንበረ ማርቆ ሰባኪ ወንጌል ሩቅ ትስቢት እምተዋሂዶ ተቃል በትምህርት ተካሂድ ለብሲ ዘይብል መጽሐፈ ግዘት አንበረ በኩሉ ደወል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ 15 በዝች ቀን የሀገረ ሜራ ኤጲስቆጶስ በሆነ በኒቆላዎስ ስም ለያይቆባውያን ወገን በግብፅ አገር ያለች ቤተ ክርስቲያን የከበረበችበት መታሰቢያ ሆነ።

በጸሎተ ማርያ ማራቂ ተኩሉም ባይ ስቡረ ኢየሱስ ክርስቶስ ተአምር ዘገብረ እግዚኢነ ወአምላክነ ወመድሃኒነ ኢየሱስ ክርስቶስ ሳሉ ወምረቱ የሃሉም ስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደርብንና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። በዚያን ወራት ሳውል የሚባል ሰው ነበረ። እርሱም በጌታ ኢየሱስ ክርስቶስ ባመኑት ምእመናን ላይ መከራ ያጸናባቸው ነበር ነበር ደቀ መዛሙርቱንም ሁሉ ለመግደል ያሳድዳቸው ነበር ከዕለታትም በአንድ ቀን ወደ ሊቀ ካህናቱ ሄዶ በክርስቶስ እምነት ያሉትን ወንዶችም ሴቶችም ያገኘውን ሁሉ እያሰረ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉ ምኩራባት ሁሉ የፈቃድ ደብዳቤ እንዲጽፍለት ጠየቀ ምዕመናንን እያሳደደ የሚይዝበትንም የፈቃድ ደብዳቤ ይዞ ሲሄድ ደማስቆ ከሚባል አገር በደረሰ ጊዜ ድንገት በእርሱ ላይ ከላይ ከሰማይ የብርሃን ጸዳል አንጸባረቀ። እርሱም ደንግጦ በምድር ላይ የወደቀ ጊዜ ሳውል ሳውል ለምን ታሳድደኛለህ? የሚል ቃል ሰማ። እርሱም አቤቱ አንተ ማነህ? አለው። ጌታም ከዋልሁበት አላድርም፣ ካደርኩበትም አልውልም የምትለኝ እኔ የናዝሬቱ ኢየሱስ ነኝ። ዳሩ ግን የሾሎውን ብረት ብትረግጠው ጉዳቱ የራስህ እንጂ ነው አለው ጳውሎስም ከቃሉ ግርማ የተነሳ እየፈራና እየተንቀጠቀጠ አቤቱ ምን ላድርግ አቤቱ ምን ላደርግ ዘንድ ይገባኛል አለው ጌታ ኢየሱስ ክርስቶስም ተነስተ ወደ ከተማ ግባና ታደርገው ዘንድ የሚገባን በዚያ ይነግሩሃል አለው ከእርሱም ጋር ቆመው የነበሩ ሰዎች ንግግሩን ይሰማሉ ነገር ግን በዐይናቸው የሚያዩት ነገር አልነበረም ሳውልም ከወደቀበት ተነሳና አይኑ ተገልጦ ሳለ ማየት አልቻለም። ሰዎቹም እየመሩት ወደ ደማስቆ ይዞት ገቡ። በዚያም እህል ሳይበላ ውሃም ሳይጠጣ ለሦስት ቀን ያህል ተቀመጠ። ከሰብአ አርድዕት ወገን የሚሆን ሐናንያ የሚባል አንድ ሰው ነበረ። ጌታ ኢየሱስ ክርስቶስም ሐናንያ ሆይ አለው። እርሱም አቤት ጌታዬ እንሆን አለ። ጌታ ኢየሱስ ክርስቶስም ተነስተ ስሟ ቅን በምትባል ጎዳና በቤተ ሳይዳ የጠርሴስ አገር ሰው የሚሆነውን ጳውሎስ የሚባል ሰው ፈልግ እነሆ እርሱ በአሁኗ ሰዓት በዚያ እየጸለየ ነውና አለው ጳውሎስም እየጸለየ ሳለ ጌታ ሐናንያን ተመስሎ በራእይ ታየው ወደ እርሱም ገብቶ ብርሃን ያይ ዘንድ እጁን ሲጭንበት ተገለጠለት ሐናንያም አቤቱ በኢየሩሳሌም በሚኖሩ ምእመናን ላይ ይህ ነው ሥራው የነበረው ክፉ ሥራ ሁሉ ከብዙ ሰዎች ሰምታችሁ አሁንም በዚሁ ቅዱስ ስምህን የሚጠሩበትን በስምህ ያመኑትንም ምእመናን ወስዶ ያስሩ ዘንድ ከሊቀ ካህናቱ ሥልጣን ተቀብሎ መጥቷልና አለው። ጌታ ኢየሱስ ክርስቶስም አንተስ ተነሳና ሂድ ስሜን በነገሥታት አሕዛብ፣ በመኳንትና እስራኤል ፊት ያስተምር ዘንድ መርጨዋለሁ። ይልቁንም በስሜ ስላስተማረ ይልቁንም በስሜ ስላስተማረ መከራ ይቀበል ዘንድ ነግሬዋለሁ አለው። በዚያም ጊዜ ሐናንያ ፈጥኖ ሄደ ወደ ቤት ገባና ወንድሜ ሳውል ሆይ ወደዚህ ስትመጣ በመንገድ ያነጋገረ ጌታችን ኢየሱስ ክርስቶስ ዓይንህ ይበራ ዘንድ በመንፈስ ቅዱስ ጌታችን ኢየሱስ ክርስቶስ ዓይንህ ይበራ ዘንድ መንፈስ ቅዱስም ይመላብህ ዘንድ ወደ አንተ ልኮኛልና በማለት እጁን ጫነበት። በዚያን ጊዜም እንደ ሸረሪት ድር ያለ ከዓይኑ ረግፎ ወደቀለትና ዓይኑ በርቶ ፍጹም ብርሃን አየ። ከዚያም ፈጥኖ ከተጠመቀ በኋላ እህል በልቶ ጸና። በደማስቆም ከደቀ መዛሙርቱ ጋር ለጥቂት ቀን ቆየ። ከዚያም ያለማምታታት ማምታታት ያን ጊዜውን ፈጥኖ ወደ ምኩራብና ስለ ኢየሱስ ክርስቶስም የእግዚአብሔር ልጅ እንደሆነ እየመሰከረ ማስተማር ጀመረ። የሰሙትና ያዩትም ሁሉ ይህ በኢየሩሳሌም የክርስቶስ የሚጠሩትን ሁሉ ከዋሉበት አላሳድር ካደሩበት አላውድም እያለ ሲያሳዳቸው የነበረ አይደለምን? ይልቁንም ከሊቀ ካህናቱ የማሳደጃ ደብዳቤ እያመጣ ምእመናን ወደ ኢየሩሳሌም እየወሰደ የሚያስራቸው የነበረው አይደለምን? በማለት ፈጽመው አደነቁ። ጳውሎስ ግን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

እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ኀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ የጸነብኪ ኦ እግዜ ኢየሱስ ክርስቶስ ስራይ ሀጢአት የዋ ሀጢአተ ኩሉ ህዝብ ከማ ይሰራ ሀጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን